ዓለም አቀፍ የህፃናት ቀን በፓነል ውይይት ተከበረ። በዋግ ኽምራ ብሔረሰብ አስተዳደር በዳህና ወረዳ የዳህና ወረዳ ሴቶችና ህፃናት ማህበራዊ ጉዳይ ጽህፈት ቤት ከአምደ ወርቅ ከተማ አስተዳደር ሴቶችና ህፃናት ማህበራዊ ጉዳይ ጽህፈት ቤት ጋር በመሆን የህፃናት ጥበቃና የመጫወቻ መብት ለሁሉም ህፃናት በሚል መሪ ቃል ዓለም አቀፍ የህፃናት ቀን በደማቅ ሁኔታ ተከበረ። በውይይቱም የዳህና ወረዳና የአምደ ወርቅ ከተማ አስተዳደር አመራሮች የቀበሌ የወረዳና የከተማ አስተዳደር የህፃናት ፓርላማ አባላትና ተመራሮች ከአጋር አካላት ጋር በመሆን በውይይቱ በደማ ሁኔታ ተሳትፈዋለች። ህፃናት መብት እንደኛ ሀገራችን ያለ ለምን በትምህርት ቤት ሊሰሩ የሚገቡ ነገሮች እየተሰሩ ስላልሆነ እንዲሁ ደግሞ የማህበረሰቡ የእንክብካቤ ጥረት ነው። እዛ ዋነኛው ምክንያት በትምህርት ቤታችን መነሳት ብንፈልግ ከአምድ ወርቅ እንዲሁ ደግሞ ከደራሲና ጋዜጠኛ ማሞድ ትምህርት ቤት ጀምሮ ስንነሳ በተለይ በተለይ ደግሞ የማሞድን ትምህርት ቤት አንደኛ፣ የራሱ የሆነ የሚወሰን ድንበር የለውም ማለት በግለሰብ የመጣ ነው። ሁለተኛ ሰው እንኳን ትኩረት ሰጥቶት የማይሰራበት ትምህርት ቤት ስለሆነ ከዚህ አንጻር ደግሞ አምድ ወርቅ ይሻላል። ከዚህ አንጻር ማለት ነው። የክላስ ክላስ እጥረት አለው። ተማሪዎችን በስላት አይማሩም። የህዝብ መመላለሻ ነው ቦታው። የሰው ነው ራሱን የቻለ አይደለም። እንዲሁም ደግሞ በአምድ ወርቅ የመልክዓ ምድር አቀማመጡ ለህፃናት አመች አይደለም። ምክንያቱም ጥሩ ሁኖ ሳለ፣ ነገር ግን ጭንጫ ነው። ጭንጫ የሆነበት ምክንያት ደግሞ የተፈጥሮ አቀማመጡ ቶፖግራፊ ስለሆነ ለህፃናት አመች አይደለም። ህፃናት ቢሰበሩ የነገ ሀገር ተረካቢ ስለሆኑ ሀገራቸው በሚረከቡበት ድርሻ ላይ ላይሳተፉ ስለሚችሉ ያንን በጋራ አብረን ብንሰራና በህብረሰቡ ያለውን ድርሻ ቢንጣ ላይ በህፃናት ላይ የሚደርሱ ጉዳቶችን እንደመንከባከብ፣ እንዲሁም ህፃናት ብቁ ተሳትፎ እንዲኖራቸው የነገ ሀገር ተረካቢ ትውልድ፣ የዛሬ አበባዎች፣ የነገ ፍሬዎች እንዲሆኑ የሚያ በመሆኑ ምክንያት ፓርላማው ተቋቁሞ ህጻናት ከወዲሁ ከታች ገና እየተለማመዱ ነገ በትክክል ሀገር መምራት እንዲችሉ ለማስቻል የተሞከረ ነው ማለት ነው። በዚህ ምክንያት ህጻናት መጀመሪያ ጀምሮ በህጻንነታቸው የተለያዩ ስርዓቶችን እንዲሁም የተለያዩ ሙያዎች በሚለምበት ጊዜ ገና በህፃነታቸው ከፍሎ እንዲሁም ትልቅ ደረጃ ላይ ሲደርሱ በንቃት በተሳ በንቃት በመሳተፍ ያለ ፍራት ያለ ያለማፈር ያለመሸማቀት በትክክል መግለጽ እንዲችሉ ስለሚያስችል ነው። አላማ የተቋቋመበት ማለት ነው። ከዛ አጠቃላይ የህፃናት ጥበቃ እንክብካቤ ላይ መካተት ያለባቸው እንዲሁም መሳተፍ ያላቸው አካላት በትምህርት ቤት ደረጃ መምህራን፣ ተማሪዎች ራሳቸው ማለት ነው እዚ እንዲሁም በሴቱ ላይ ከሚደርስ በደች ደግሞ ተማሪዎች ማለት ነው። ወንዶችም አብረው በጋራ መሳተፍ አለባቸው። እንዲሁም በአጠቃላይ ደግሞ አጠቃላይ የመንግስት አካላት ሆነ ማህበረሰቦች፣ አጠቃላይ የጀት ጉዳይ እንዲሁም የቀበሌ ሊቀመንበር ማለት በአጠቃላይ በመሆን በአጠቃላይ ተማሪዎችን አንድ ላይ በማድረግ ሀሳብ እንዲሰጡ አጠቃላይ የህፃናትን እንክብካቤና ደህንነት ምክር በመስጠት አገልግሎት ላይ እንዲውል ማድረግ ነው። ከዛ የህፃናት መብቶች የምንላቸው ስናነሳ መማር መብት ምግብ የማገልገሉት ልብስ የማለበስ መብት እንዲሁም የተለያዩ ነገሮችን ጥያቄዎችን የማንሳት መብት አላቸው ማለት ነው። ከዛ ጥያቄዎችን ደግሞ ጠይቀው ምላሽ ማግኘት መብት አላቸው። ከዛ የህፃናት መብት ሲባል ደግሞ ሁሉም መብት አይደለም። አሁን መብት ነው እያለ በከተማው እየተጫወተ የሚውል ተማሪ አለ። ይህ ጠፍቶ ዝን ትክክለኛ መብት ብቻ መከበር አለ። ህገወጥ የሆነ መብትም እየተከበረ ስለሆነ ህገወጥ የሆነ መብት ጠፍቶ ትክክለኛ መብት መከበር አለ። እና ደግሞ በህፃናት ላይ የሚደርሱ ልዩ ልዩ የመጡ ሰዎቹን በተመለከተ ከሚመለከተው አካል ጋር እየተወያየን እንገኛለን። እንግዲህ እንደሚታወቀው አንዲት ሀገር የወደፊት የሀገሪቱ የወደፊት ጣፈንታዋ የሚወሰነው ዛሬ ያሉት ህጻናት ላይ የምታደረገው ነገር ዛሬ ያሉ ህጻናት ላይ የምናደረገው ኢንቨስትመንት፣ ህጻናት ላይ የምንሰጠው ትኩረት የነገ የሀገራችን ጣፈንታ ወይም የሀገራችን ሁኔታ እንደሚወስን ይታወቃል። እና እንደ ትምህርት ቤት በትምህርት ቤት ደረጃ ብዙ በርካታ የሆኑ የህጻናት መሰረታዊ ጥያቄዎች ይነሳሉ ለምሳሌ

ሰው የሆነ የመማሪያ ቁሳቁስ እጥረት የትምህርት ቤቶች ምቹ አለመሆን፣ የምገባ ሁኔታ አለመመቻቸን አለመኖር እና ሌሎች ተደራራቢ ችግሮች አሉ። እነዚህ ችግሮች ደግሞ በህፃናት መማር ላይ የራሳቸው የሆነ ቀጥተኛ የሆነ ተጽዕኖ ያሳድራሉ። ምክንያቱም ህፃናት በዓለም አቀፉ የህፃናት መብት ድንጋጌ ላይ ከተደነገጉ ውላሽ መብቶች መካከል አንድና ዋነኛው የመማር መብት ነው እና እነዚህ ችግሮች የመማር መብታቸውን ስለሚያስተጓጉሉ ልጆች ትክክለኛው መንገድ ተምሮ ለነገ ሀገር ተረካቢ እንዳይሆኑ ስለሚያደርጉ እነዚህ ችግሮች የሚመለከተው አካል ትኩረት ሰጥቶ በወቅቱ ቢፈታቸውና ምላሽ ቢሰጥባቸው የአካባቢያቸው ህጻናት ያላቸውን አቅም ተጠቅሞ በትምህርታቸው የተሻለ ደረጃ ላይ መድረስ ይችላሉ፣ ለሀገራቸውን ጠቃሚ ዜጎች መሆን ይችላሉ ማለት ነው። ስለዚህ ይህን ፕሮግራም የሚከታተሉ ማንኛውም መንግስታዊ የሆኑ መንግስታዊ ያልሆኑ አጋዥ ድርጅቶች ህጻናት ላይ ትኩረት ሰጥተው ቢሰሩና የህጻናትን መሰረታዊ የሆኑ ጥያቄዎችን መመለስ ቢችሉ የተሻለ ነው። መጀመሪያ የህጻናቶች መብት ጋር ተያያዥነት ባላቸው ጉዳዮች መጀመሪያ ህጻናቶች ምቹና የተሻለ ኤንቫይሮንመንት ወይም የተሻለ ደረጃ ባሉ ትምህርት ቤቶች ትምህርት እድል ማግኘት አለባቸው፣ ነው የመጀመሪያው። በፍትሐዊነት ትምህርት እድል ማግኘት ነው። የትምህርት እድል ደግሞ በተመቻቸ የትምህርት ቤት አካባቢ ትምህርት እንዲያገኙ ማድረግ ነው። እንግዲህ በአጠቃላይ እንደ ወረዳና በከተማ አስተዳደሩ ስንሄድ ወደ ስልሳ አንደኛና መካከለኛ ደረጃ ትምህርት ቤቶች አሉ። ስድስት ሁለተኛ ደረጃ ትምህርት ቤቶች አሉን። በስታንዳርድ ደረጃ ስንሄድ በርካታ ትምህርት ቤቶች ከስታንዳርድ በታች ናቸው። ያሉ ትምህርት ቤቶች ምቹ አይደሉም። ለህፃናት ምቹ ያልሆኑ መማሪያ ክላሳቸው ከስታንዳርዶ ድረታቸው የሆኑ ትምህርት ቤቶች እንዳሉ ይታወቃል። ነገር ግን ትምህርት ቤቶች መንግስትም ህዝቡም የሚመለከተው ባለድርሻ አካላት በጋራ በማድረግ የትምህርት ቤቶችን ገጽታ ግንባታ መስራት ይቻላል። በዓሉም በሀገራችን በዓለም አቀፍ ደረጃ ለ36ኛ ጊዜ በሀገራችን ደግሞ ለ ሀያኛ ጊዜ እየተከበረ ይገኛል። እኛም ይህንን ዓለም አቀፋዊ የህጻናት ቀን ወይም ህዳር 11 ላይ የሚከበረውን ዓለም አቀፋዊ የህጻናት ቀን መሰረት አድርገን ወይም ታሳቢ አድርገን ዛሬ ቀድመን በስምንት እንደኛ ጋር አቆጣጠር በዓሉን እያከበርን ይገኛለን ማለት ነው እንግዲህ ይህ በዓል በአለም አቀፍ ደረጃ ብሎም በሀገራችን እንዲከበር የተደረገበት የራስ የሆነ አላማ አለው፣ ወይም ደግሞ አስፈላጊነት አለው ማለት ነው። አላማው ምንድን ነው ካልነ በዓሉን መሰረት አድርገን የህፃናትን መብትና ደህንነት እንዲጠበቅላቸውና ህፃናቶች አገር ተረካቢ ዜጋ እንደመሆናቸው መጠን የነዚህ ህጻናት መልካም ሀገር ተረካቢ ዜጋ እንዲሆኑ የግድ ሊጠበቁላቸው የሚገባ ቅድመ ሁኔታዎች አሉ ማለት ነው። ምክንያቱም ዛሬ የሰራ ነው አሁን የሰራ ነው ነውና ልንበላ የምንችለው ከዛ አንጻር ህጻናት ነገ መልካም ሀገር ተረካቢ ዜጋ እንዲሆኑ ቀድመን የምንሰራቸው ነገሮች አሉ ማለት ነው። እነሱ ምንድን ናቸው ካልን መብትና ደህንነታቸው የተጠበቀ ህጻናት እንዲሆኑ ይጠበቃል። በአግባቡ እንዲማሩ ትምህርት ቤት በአግባቡ እንዲሄዱ አቋራጭ ተማሪ እንዳይኖር መደረግ ይጠበቅበታል። ያስባለሁ እንደ መንግስት ማለት ነው እንደ ማህበረሰብም ማንኛውም አካል የእያንዳንዱ ቀን ስለዚህ በእያንዳንዱ

ሄሊኮፕተር ነው። ሄሊኮፕተር ደግሞ ለመስራት ያነሳሳይ ነገር ያው እዚህ አካባቢ አነስ ያሉ ተጣራዎች ነገር ደግሞ ለሄሊኮፕተር የሚያስፈልጉ እና ደግሞ ሌሎች ከዚህ በላይ ብዙ ነገር መስራት እንደምችል የማሳየባቸው ማቴሪያሎች ለምሳሌ እንደ ዲናሞ እና ደግሞ በጣም ብዙ ነገሮች አስፈላጊዎች አሉ እና እነዛ እንዲመሉ ይፈልጋሉ ይፈልጋሉ። ሀሳብ እንዲያነሱ ዋናው ነገር ነው። የህፃናት አደረጃጀት ወሳኝ ነገር ነው። ህፃናት ተነስቷል